እንዴት ሰነበታችሁሳ ሳ አ ምስኪን አበሻና አንድዬ መካከል የተደረገውን ንግግር ላካፍላችሁ እስቲ በምናብ ምስኪን አበሻ አንድዬ እንደምን ከረምክልኝ ድንግጣ አል አንድዬ ምን አልከኝ እንደምን ከረብክልኝ አንድዬ ይቺኔ ወዳ ጭራሽ አንተው እኔን እንዴት ከረምክት ላይ ጀመር አንድዬ ልማድ ሆኖብኝ እኮ ነው። ደግሞ እንደው እንዲህ በማለቴ ልታመሰገነኝ እኮ ይገባል። እንዴት ከረምክ ስላልከ እኔ የማመሰግንህ ታዲያ። አንድዬ እንደ ዘንድሮ ቢሆን እኮ ገና ከመጀመሪያው ምን አዲስ ነገር አለ ነበር የምልህ። እንደሱ ብትልኝ ይሻለኝ ነበር። አዲስ ነገር አለ እንዴ? አንድዬ፣ ሊኖር ይችላል። እንዴ አንተው አይደለህ እንዴ ከምድር በታች ምንም አዲስ ነገር የለም አልከው? እኔው አንተ ካልሆንክ ታዲያ እንደው አረቂውን ስትግቱ ግቱ፣ ሱረቱን ስት ምጉ የቀባጠራችሁትን ሁሉ በእኔ ስም አደረጋችሁት መስሎ ነው። አንድዬ ግን አዲስ ነገር ያልከው እኛን የሚመለከት ነው? አዎ እናንተን ይመለከታል። ንገረኝ እስኪ። ምስጢር ነው እንዴ? አንተ ምስጢር ትላለህ እንዴ? አዎ፣ ግን እንደው ደግሞ በዚህ ምክንያት ቆሽትህ ተሰንጥቆ በእኔ እንዳታሳብብ ልንገርህ። እናንተም በተመለከተ ላልተወሰነ ጊዜ ፈጣርነት ላነሳ ነው ውይ መቼም ምን እንደሚሆን ሌው ብለህ ነው እንጂ የምርህን አይደለም አደል? እንደ ዘንድሮም የምሬን ተናግሬ አላቅም። ጭራሽ እናንተ በራሳችሁ ላይ ያመጣችሁትን ችግር አንዳንዶች ምን ነው እነሱ ላይ እንዲጨከንክባቸው ሲሉ ስለሰማሁ ያለ ያለመሆኔን እንዲያውቁ ነው። ይህንንማ እኛ አንቀበልም። ሰላማዊ ሰልፍ የምትሉትን ውጡብኛ። ይሄነንማ እኛ አንቀበልም አልከኝ እናረፍከው። እኔ እኮ እንደምንከረምክ ስትለኝ ያወቅኩት። እንደው ትንሽ ገንዘብ ቢጤ ትንሽ ስልጣን ቢጣ ጌታችሁ ረዥም ወንበር ላይም ረዥም ፎቅ ላይም ስትሰቀሉ እኔ ቤት የደረሳችሁ መሰላችሁ? አረ እንዶ አንድዬ፣ መቼም ከሰው ስህተት አይጠፋም። ሲቸግራችሁ በቤተ መቅደሴ መጥታችሁ ተደፍታችሁ ታለቅሱብኛላችሁ። ትንሽ ቀና ስትሉ ደግሞ ጭራሹን የስለት ገንዘብ በተላላኪ ትልኩልኛላችሁ። ጭራሽ እንዴከረምክ ብለኸኝ አረፍከው። አንድዬ፣ ምን አለበት እንደ ዘመኑ፣ ምን አዲስ ነገር አለ ከምለ እንዴከረምክ አይሻለህም? ደህና ከርሜያለሁ። እንዲሁ ልበል እንጂ እንደው እኔ የምለው እኮ አንዳንዴ ጃፓኖቹ፣ ኮሪያዎቹ ጭንቅላት ውስጥ የከተትኩትን ነገር እነሱ ላይ ሳልከት ረስቼው ይሆን። ላለው እኮ አንዳንዴ። እንዴ፣ አንድዬ ባዶ ጭንቅላት ናችሁ እያልከን ነው እንዴ? ኧረ በምን እድላችሁ! እንዴት ባዶ ጭንቅላት መሆናችንን እንደድል ታያዋለ እንዴ? ተው እንጂ። ቢያንስ ባዶ ጭንቅላት የሆነ ነገር ለመቀበል እኮ ቦታ አለው። የእናንተ ጭንቅላት እኮ ተጨናንቆ በሩ አልከፈት ያለ መጋዘን ሆኗል። ግዴለም ትንሽ ቆይቶ እንደ እናንተ በማለዳ ኮረፌን ሳልጠጣ አልቀርም። እኔ እኮ አንድ ሰሞን ገና ጎሲ ቀድ በየመሸታ ቤቱ በረንዳ ላይ ተሰብስባችሁ ብቅልና ገብሳችሁን ስትገለብጡ እነዚህ ሰዎች አዲስ አይነት ወተት ፈጠሩ እንዴ ብዬ ግራ ገብቶኝ ነበር። አንዴ ታዲያ በምን እናስምጠው ብለህ ነው። ምኑን ነው የምታሰምጡት? ሐሳባችንን ነዋ። እንደዛ በማለዳ ስንጠጣ ደልቶን መሰለህ አንድዬ የችግራችን ብዛትማ በቃ የቻይና ህዝብ ቁጥርም በለው በህዝብ ቁጥር እንኳን እናንተም አትታሙም ራሳችንን መቀለባ አቃተን እያላችሁ ልጆቻቸውን በረሃብ ልትፈጁ አንድዬ አንተ እያለህ እንዴ በረሃብ ይፈጃሉ አንድዬ አሁንም አለምን እርዱን ራብን ስንል ዝም ብለህ ታይናለህ ምን ላርጋችሁ እኔ ወርጄ መሬቱን ልረስልህ እኔ ወርጄ ከብቱን ላርባልህ እኔ ወርጄ ድንጋዩን ልፍለጥልህ አንዲት ጠጠር እንኳን ሳትፈነቅሉ እጃችሁን አጣምራችሁ እኔን ትጨቀጭቁኛላችሁ ለራሳችሁ አትስሩና ያው እንደለመዳችሁት የካናዳን የስንዴ ምርት እንዳበዛ እኔኑ ለምኑ አንድ ከዚህ ይልቅ ምን መሰለ ሌላ ሥጋት ገብቶናል ከስጋት ወጥታችሁ ታውቃላችሁ እንዴ ለመሆኑ አይ ምን መሰለ ብቻ አንተን ለምን አስቸግራለሁ እንደው እሺ ግዴለም አታስቸግረኝም አጠቃላይ የዓለም ሁኔታ እያሳሰበን ነው የዓለም ሁኔታ አሳሰባችሁ? አቤት ውጉስ ስችሉበት የራሳችሁን ሀሳብ ጨርሳችሁ። አንድ ያንተ ከኮ ቁም ነገር አትቈጥረንም። ራሱን ተውና የዓለም ነገር ምኑ ነው ያሳሰባችሁ? እንደምታየው ሁሉ ቦታ ተኩስ ብቻ ነው። አሁንማ ማን ከማን ጋር እየተዋጋ እንደሆነ እንኳን ለማወቅ እኳ አስቸገረን እኮ። ምኑ ነው እናንተን ያሰጋችሁ? የደረሰባችሁ ጦር የሰበቀባችሁ አለ? ሦስተኛው የዓለም ጦርነት ቢነሳስ እንዴ እኛ ምስኪኖቹ የት እንገባለን? ሌሎች እኮ በምድር ስር የሚደበቁበት ሁሉ ገንብተዋል እኮ። ምን ቤናችሁ? የራሷ አሮባቴ የሰው ታማስላለች ነው ታትራምሳለች ነው የምትሉት ምንድን ነበር ይሆነ ተረታላችሁ። ሞሶሎኒን እንደው ከመቃብር አላወጣው ምንድን ነው አንድዬ። የሞሶሎኒን ነገር ካነሳሁማ ራሳችን ውስጥ ስንት ሞሶሎኒዎች አሉ መሰለህ። ይህን ጣት መቀሰራችሁን ደግሞ ጀመርከኝ። ጊዜው እኮ ነው አንድዬ። ለዛሬ ይብቃል። እኔን የሰለቸኝ ቁም ነገር የሚመስል ነገር ማውራት ትጀምሩና እኔ እንዶ አሁን እስልብ ልብ ገዙ ብዬ ላዳመጣችሁ ስጀምር ዘላችሁ እርስ በርስ መረጋገም ትጀምራላችሁ። አንድዬ ነገርኩ እኔ በእናንተ መሃል አልገባም። እንደ ፍጥር ጥራችሁ። በል ደህና ሁን አንድዬ። አንድዬ የምስኪና በሻን በቆመበት ጥሎት ተሰወረ። ምስኪና በሻ አሁንም እዛች ቦታ ላይ ቆሙ እንዳንጋጠጠ ነው። በቆምንበት ከማንጋጠጥ ኧረ ይሰውረ ደህና ሰንብቱልኝ። ላይ ያለው ተጋግሮ ይጠብቀዋል፣ ተሸከም ያለው ታስሮ ይጠብቀዋል የምትለዋን በጣም አጭር ነው ጽሑፍ። ከዕለታት አንድ ቀን አንድ ሰው ብዙ ከብቶች ወዳሉት አንድ በረት ገብቶ አንድ ላም ሰርቆ ሲወጣ አንድ መንገደኛ ሰው ያየዋል። ያም ሌባ ጣቱን አፉ ላይ አድርጎ ዝም በል እንዳትነግርብኝ ባክህ ይለዋል። ያም መንገደኛ ለማንም እንደማይናገርበት ራሱን በአዎንታ ነቀነቀለት። ሌላ ጊዜ ሌባው እና መንገደኛው አንድ ሆቴል ቤት ተገናኙ። መንገደኛው ምግቡን በልቶ ሌባውን ክፈልልኝ አለው። ለምንድነው ምከፍልልህ አለው ሌባው። መንገደኛው ዋ የላሟን የላማን ነገር ለመንደሩ አለቃ ነግረልሃለሁ አለው አለው ሌባው ተሽቆጥቁጦ ከፈለ። ሌላ ቀን አንድ የገበያ አዳራሽ ውስጥ ይገናኛሉ መንገደኛው የሚችለውን ዕቃ ወስዶ ሲያበቃ ለባለ ሱቁ ያ ሰውዬ ይከፍላል ብሎ ወደ ሌባው ጠቆመ። ሌባው አሁንም እንዴ፣ ለምንድነው የምከፍለው ይለዋል። መንገደኛውም ዋ ዋ፣ የላሟን ነገር ዋ አለው። ሌባው የግዱን ከፈለ። በሌላ ቦታ መንገደኛው ሌባውን አገኘውና ገንዘብ ቸግሮኛልና ስጠኝ አለው። ሌባውም እንዴ፣ ለምንድን ነው የምሰጥህ ቢለው ዋ ዋ የላሟን ነገር ዋ ሲል ገና ገንዘብ አውጥቶ ሰጠው። ሆኖም አሁን ቆም ብሎ ማሰብ ጀመረ። ለምን ሄጄ ለመንደሩ አለቃ ላም መስረቄ ነግሬ ይቀጣኝም እንደሆነ አልቀጣም ብሎ አሰበና ወሰነ። ቀጥ ብሎ ወደ መንደሩ አለቃ ሄደና፣ ጌታዬ ችግሮ ከመንደሩ በረት አንድ ላም ሰርቄአለሁ፣ በሕጉ መሰረት የምትቀጣኝን ቅጣኝ ሲል ጠየቀው የምታፋፍምብኝን አፋፍምብኝና ልሂድ፣ እንዳለው በቀይ ሽብር ዘመን አለቅየውም አውጥቶ አውርዶ ዋናው ይቅርታ መጠየቅህ ነው ብሎ በምሕረት ሸኘው። ሌባው በደስታ እየፈነጠዘ ሄደ። ሌላ ቀን መንገደኛው እንደ ልማዱ ገንዘብ አምጣ ሲለው፣ ሌባውን አልሰጥም አለ። ሌባው ዋ ዋ፣ የላሟን ነገር ዋ ሲለው የፈለከው ቦታ ድረስ ባከህ ብሎት ሄደ። መንገደኛው ተናዶ ወደ መንደሩ አለቃ እየበረረ ሄደና፣ እገሌ ላም ሰርቋል፣ ጌታዬ ሲል ተናገረ። አለቃውም እሱስ ይቅርታ ጠይቋል፣ ሌባው አንተ ነህ አሉት። እንዴ ለምንም ሌባ እሆናለሁ እኔ በጠቆምኩ ሲል፣ እስካሁን በልብህ ላሟን ይዘህ የምትዞር ሌባ አንተ ነህ አሉት አሉ።